ጤና ይስጥልን ተመልካቾች እንደምንላችኋል። ከኢትዮጵያ ቴሌቪዥን ለዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ከዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆይታ አደርጋለሁ። ሰለሞን ባረጋና መዲና ኢሳ የግሬት ማንችስተር የጎዳና ውድድርን አሸነፉ። የቶኪዮ ኦሎምፒክ ባለድሉ ሰለሞን ባረጋ በወንዶች ዘርፍ በተደረገ የ10 ኪሎ ሜትር የጎዳና ውድድር ቀዳሚ ሆኖ በመግባት ባለድል መሆን ችሏል። አትሌቱ ርቀቱን ለማጠናቀቅ 27 ደቂቃ ከ49 ሰከንድ ብቻ የፈጀበት ሲሆን ራጋዩ ሳንቲያጎ ካትሮፊ በሶስት ሰከንዶች ብቻ ዘግይቶ ሁለተኛ ደረጃን ይዞ አጠናቋል። አምና የርቀቱ አሸናፊ የነበረው ኬንያዊው ቪንሰንት ኒጌቲች በ27 ደቂቃ ከ58 ሰከንድ በሆነ ጊዜ ሶስተኛ ደረጃን በመያዝም አጠናቋል። በቅርብ ጊዜያት ፊቱን ወደ ጎዳና ውድድሮች እያዞረ የሚገኘው ሰለሞን ባረጋ በዚሁ ዓመት በስፔን ሲቪያ በደረገው የዙሪክ ማራቶን ቀዳሚ ሆኖ በመግባት ማሸነፉ የሚታወስ ነው። በሴቶቹ ዘርፍ በደረገው ውድድር የ20 ዓመቷ ኢትዮጵያዊት መዲና ኢሳ አሸንፋለች። 30 ደቂቃ ከ42 ሰከንድ 10 ኪሎ ሜትሩን ለመጨረስ አትሌቷ የፈጀባት ሰዓት ነው። በተደጋጋሚ ተጋጣሚ በጎዳና ውድድሮች ላይ ለስኬት እየበቃች የምትገኘው መዲና ኢሳ በቅርቡ በኤዲ 05 ኪሎ ሜትር እና በስፔኑ ካስቴሎን 10 ኪሎ ሜትር ላይ ውጤታማ መሆኗ የሚታወስ ነው። አሜሪካዊቷ ኤሚሊ ሲሶን በ31 ደቂቃ ከ11 ሁለተኛ ኢዛዝ ታጠናቀቅ የአምና አሸናፊዋ ኢትዮጵያዊቷ ጎይቶም ገብረስላሴ ሶስተኛ ደረጃን በመያዝ ፈጽማለች። የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ዛሬ በሚደረጉ ጨዋታዎች ሲጠናቀቅ ባህር ዳር ከተማ ከመቻል ጋር የሚያደርጉት ጨዋታ ተጠባቂ ነው። ሊጉ የሐዋሳ ከተማ ቆይታውን ዛሬ በሚካሄዱ ሁለት ጨዋታዎች ሲያጠናቀቅ ሶስተኛና አምስተኛ ደረጃ ላይ የሚገኙት ባህር ዳር ከተማና መቻል የሚያደርጉት ጠባቂ ጨዋታ ቀን 9 ሰዓት ላይ ይከናውናል። ባህር ዳር ከተማ በ47 ነጥብ 3ኛ ደረጃ ላይ ሲገኝ መቻል በ6 ነጥቦች ጥቦች አንሶ በ41 ነጥብ አምስተኛ ደረጃን ይዟል። ሁለቱ ክለቦች ምርጥ አራት ውስጥ ገብተው የውድድር ዓመቱን ለማጠናቀቅ የሚያስችላቸውን ፉክክር ለማጠናከር የሚያደርጉት ጨዋታም ይሆናል። በሌላ ጨዋታ ምሽት 12 ሰዓት ላይ ወደ ከፍተኛ ሊግ ላለመውረድ የታገለ የሚገኘው ሰውል ሽረ የውድድር ዓመቱን ጠንካራ ቡድን ሀዲያ ውሳናን ይገጥማል። ትላንት በተደረጉ የሊጉ ጨዋታዎች ፋሲል ከነማ ከኢትዮጵያ ንግድ ባንክ በአቻ ውጤት ሲለያዩ ኢትዮጵያ ቡና አዳማ ከተማን ሁለት ለዜሮ በሆነ ውጤት ማሸነፍ ችሏል። ዘንድሮ ሊጉን የተቀላቀለው ወልዋሉ አዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ ጋር ዜሮ ለዜሮ ተለያይቶ ከፕሪሚየር ሊጉ መውረዱን ያረጋገጠ ቡድን ሆኗል። እስካሁን አንድ ጨዋታ ብቻ ያሸነፈውና በ14 ነጥብ የመጨረሻው ደረጃ ላይ የሚገኘው ወልዋሉ አዲግራት ዩኒቨርሲቲ የዓመቱ የሊጉ የመጀመሪያው ወራጅ ቡድን መሆኑም ተረጋግጧል። የሰራተኞችን ውድድር በጥራት ለማካሄድ መወዳደሪያ ቦታ እጥረት ተግዳሮት እንደሆነበት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ገለጸ። አባል ተቋማት ስፖርታዊ ውድድሩን ሊያግዙ እንደሚገባም ጠይቋል። አዲስ ሸዋስ የኢትዮጵያ ሰራተኛ ማብራት ኮንፌዴሬሽን ይሰማኮ በየዓመቱ ከሚያካሄዳቸው ስፖርታዊ ውድድሮች መካከል የሰራተኞች የበጋ ውድድር አንዱ ነው። ተቋሙ የ2017 የሰራተኞችን የበጋ ውድድር ከታኅሳስ 27 ጀምሮ ነው ማካሄድ የጀመረው። እግር ኳስና ቮሊቦልን ጨምሮ በአስር የስፖርት አይነቶች ተቋማት ውድድራቸውን እያደረጉበት ይገኛል። ይሰማኮ ስፖርታዊ ውድድሮችን ማድረግ ከጀመረ ከ50 ዓመት በላይ ሆኖታል ያሉት የስፖርት ኮሚቴ ሰብሳቢው ፍሳ ጽዮን ያድግልኝ ላለፉት አምሳ ዓመታት ከዛም በላይ በተለያዩ የኢንዱስትሪ ኢንዱስትሪው ከተወከሉ ሰራተኛ የተለያዩ ውድድሮችን ሲያካሂድ የቆየ ነው። እንዲያውም የኢትዮጵያ ብሔራዊ ቡድን ሰባ ከመቶው ከዚሁ ከሠራተኛው የነበረበት ነው። የኢሰማኮ ስፖርታዊ ውድድር ተቋማትን እርስ በርስ ከማቀራረብና ልምዶችን ከማለዋወጥ ባለፈ በሠራተኛው ዘንድ ቤተሰባዊ መስተጋብር እንዲፈጠር አድርጓል። አጠቃላይ ትስስር እንዲኖር የአንዱ ኢንዱስትሪ ከአንዱ ጋራ ቤተሰባዊ ግንኙነት እንዲኖር ሰርግ ላይም ራሱ የተጠራንበት አለ። አጅቡን ምናም ተብሎ እዚህ ደረጃ ስለሆነ እዚህ ጋር ስንጫወት ራሳችን ጠብቀን፣ ያም ተቃራኒ ቡድን ያለውን ራሱን ጠብቆ እንድንጫወትና አንድ ድርጅት ከአንድ ድርጅት ጋር ኮሚኒኬሽን እንዲኖረው የስራ ግንኙነት እንዲኖረው እና የተለያየ ማህበራዊ ላይፎችን አብሮ የማሳለፍ እድል እንዲፈጠር ያደርጋል ብዬ አምናለሁ። በበጋ ውድድሩ ጠንካራ ፍክክር እየተደረገበት ቢገኝም ካሉት የሰራተኛ ኮንፌዴሬሽን አባላት አኳያ ተሳታፊ ቁጥሩ አነስተኛ መሆኑ ነው የተጠቆመው። እንዳሉ ኢንዱስትሪዎች አሁን ያሉት ተሳታፊዎች አነስተኛ ናቸው ናቸው በጣም አነስተኛ ነው። 28 ቡድኖች ናቸው። በተለያየ በአስር የስፖርት አይነት ውድድሮች እየተወዳደሩ ያሉት እኛው፣ ለምሳሌ ድርጅታችን የተወሰነ ባጀት ነው የሚመድብልን፣ ግማሻችን ከኪሳችን እያወጣ ነው እናደርገው ና እንደዚያ ድርጅቶች እቅር ካላቸው ራሱን የቻለ ባጀት መድቦ ውድድሩን የማካሄድ ሰማኮን የማስተዋወቅ እኛም ድርጅታችን የማስተዋወቅ ቡድኑ ወደ ተሻለ ደረጃ ስፖርቱ እንዲስፋፋ የማድረግ ስራ ይሰራል። ውድድሮቹ የሚካሄዱባቸው ቦታዎች ምቹ አለመሆናቸውን ያነሱት ተሳታፊዎቹ ምቹ ያልሆኑ የሜዳ እንትኖች አሉ ያውሱ ሀገር አቀፍ ችግር ቢሆንም እነዛ እነዛን ነገሮች ተመሳሳይነት ሜዳ ያላቸው አጋር ድርጅቶች ሼር እያደረጉ አይደለም። ብዙ ጊዜ ሜዳ የለም፣ ትሬኒንግ ሳንስራ ነው ጌም የምናደረገው። ከፍተኛ የሆነ የመወዳደሪያ ቦታ ችግር እንዳለ ያነሱት የስፖርት ኮሚቴ ሰብሳቢው ለአዲስ አበባ ከተማ መስተዳደር ለከንቲባ ጽህፈት ቤት ብዙ ጊዜ አመልክተን ቦታ ተመርቶልን በቦሌ ክፍለ ከተማ አካባቢ እንዲሰጠን ተደርጎ የመቶ ሚሊዮን ፕላን አሰርተን ያንን ስንጠብቅ ሳይሰጠን እስካሁን ድረስ ነው የምንገኘው። ሰራተኛውን ለማቀራረብና ና አምራች ዜጋ እንዲፈጠር ከፍተኛ እገዛ ያለው ኤሰማኮ የ2017 የበጋ ስፖርታዊ ውድድር በተለያዩ ስፖርት ማዘውተሪያ ቦታዎች እየተካሄደ እንደሚገኝ ለማወቅ ተችሏል። ከውጭ አርሰናል ኒውካስል ዩናይትድን በማሸነፍ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን አረጋግጧል። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ተጠባቂ መርሐ ግብር በሜዳው ኤምሬስ ኒውካስልን የገጠመው አርሰናል በዲክላር ራይስ የሁለተኛ አጋማሽ ብቸኛ ጎል አንድ ለባዶ አሸንፏል። መድፈኞቹ የውድድር ዓመቱ የመጨረሻ የሜዳ ጨዋታቸውን ባደረጉበት ምሽት ከሶስት የፕሪሚየር ሊግ ጨዋታዎች በኋላ ሶስት ነጥብ አሳክተዋል። ውጤቱን ተከትሎም የሚካኤል አርቴታ ቡድን አንድ ጨዋታ እየቀረው በ71 ነጥብ ሁለተኛ ደረጃን በመያዝ የአውሮፓ ሻምፒየንስ ሊግ ሳትፎን ማግኘቱን አረጋግጧል። በሌላ ጨዋታ ወደ ለንደን ስታዲየም ተጉዞ ዌስት ሃምን የገጠመው ኖቲንግሃም ፎረስት ሁለት ለአንድ በሆነ ውጤት በማሸነፍ የአውሮፓ ሻምፒየንስ ሊግ ተሳትፎን ለማግኘት የሚያደርገውን ትግል አጠናክሯል። ጊብስ ዋይትና ሚሊንኮቪች ኖቲንግሃም ፎረስት ለድል ያበቁ ግቦችን ሲያስቆጥሩ ዣሮድ ቦወን መዶሻዎቹን ከሽንፈት ያልታደገች ብቸኛ ጎል አስቆጥሯል። በሜዳው ጉዲሰን ፓርክ የመጨረሻ ጨዋታውን ከሳውዛምፕተን ጋር ያደረገው ኤቨርተን ሁለት ለባዶ ሲያሸነፍ ከሊጉ መውረዳቸውን ያረጋገጡት ሌስተር ሲቲ እና ኢፕስዊች ታውን ያገናኘው ጨዋታ በሌስተር ሁለት ለባዶ አሸናፊነት ተጠናቋል። ከ13 ዓመታት በኋላ ለሌስተር ሲቲ በሜዳው የመጨረሻ ጨዋታውን ያደረገው የ38 ዓመቱ ጂሚ ቫርዲ ትናንት ለክለቡ ግብ ማስቆጠር ችሏል። ፔስቪ ሃይንዶቨን የሆላንድ ኤርዲቪዜ ዋንጫን ለ26ኛ ጊዜ አሳካ። ሊጉ ሊጠናቀቅ አምስት ጨዋታዎች እስኪቀሩት ፔስቪ ሃይንዶቨንን በዘጠኝ ነጥብ ልዩነት አስከትሎ መሪ የነበረው አያክስ አምስተርዳም እድሉን አሳልፎ የሰጠበት መንገድ አስገራሚ ሆኗል። አንተነሲሳይ ተጨማሪ አለው። አስራ ስምንት ክለቦች በሚሳተፉበት የሆላንድ ኤር ዲቪዜ አያክስ አምስተርዳም ሊጉ ሊጠናቀቅ አምስት ጨዋታዎች እስኪቀሩት በዘጠኝ ነጥብ ልዩነት ሲመራ የነበረ ቢሆንም የሀገሪቱን ትልቁን ዋንጫ ለተቀናቃኙ አሳልፎ የሰጠበት ያልተጠበቀም የክለቡም የአሰልጣኙም መጥፎ ታሪክ ሆኖ ተመዝግበዋል። አያክስ የ2024 25 የውድድር ዓመት ሲጀምር ከ14 ተከታታይ ጨዋታዎች 40 ነጥቦች መሰብሰቡና ፒኤስቪ አይንዶቨን ታህሳስ ወር ላይ ከ9 ጨዋታዎች ሁለቱን ብቻ በማሸነፍ የውጤት ቀውስ ውስጥ መግባቱም የዋና ከተማዋ ክለብ ቀድሞ ሻምፒዮን መሆኑን የሚያረጋግጥበት እድል እንዲያገኝ ቢያደርገውም ግን አልተጠቀመበትም። በተለይ የመጨረሻዎቹ አምስት ጨዋታዎች ለ36 ጊዜ የኤርዲቪዜ ሻምፒዮን ያክስ እጅግ ፈታኝ መሆናቸው ለሶስተኛ ተከታታይ ዓመት ከዋንጫው ጋር እንዳይገናኝም አድርጎታል። በያክስ አምስተርዳም የውጤት ቀውስ ምክንያት እስከ መጨረሻው ሳምንት አጓጊ በነበረው የሆላንድ ኤርዲቪዜ ፒኤስቪ አይንዶቨን ከነበረበት ውድቀት ተነስቶም የሊጉን ክብር ለሁለተኛ ተከታታይ ዓመት ያሳካበት ሆኗል። በ27ኛ ሳምንት በያክስ ሁለት ለዜሮ ከተሸነፈ በኋላ ካደረጋቸው የመጨረሻ ሰባት ጨዋታዎች 21 ነጥቦችን የሰ ሰበሰበው ፒኤስሲቪ አይንዶቨን በ79 ነጥብ ሻምፒዮን ሲሆን ከፒኤስሲቪ አይንዶቨን ያደረጋቸውን ሁለቱንም ጨዋታዎች ማሸነፉም ሻምፒዮን ለመሆን ዋስትና ያልሰጠው አያክስ አምስተርዳም ከመጨረሻዎቹ አምስት ጨዋታዎች አንዱን ብቻ ያሸንፎም ከሻምፒዮኑ በአንድ ነጥብ ዝቅ ብሎ ሁለተኛ ደረጃን አግኝቶ ለማጠናቀቅም ተገዷል። 2016/17 የውድድር ዓመት የአያክስ አሰልጣኝ በነበሩበት ወቅት በፌይኖርድ በአንድ ነጥብ ተበልጠው የኤርዲቪዚዮን ዋንጫ ያጡት ኒዘርላንዳዊ አሰልጣኝ ፒተር ቦዝ አሁን በሌላኛው የኤርዲቪዜ ክለብ በመድመቅ ላይ ናቸው። ከቦርሲያ ዶርትመንድ ሊዮን ና ባየር ሊቨርኩሰን ያልተሳኩ ዓመታት በኋላ ወደ ሀገራቸው ተመልሰው ፒኤስቪ አይንዶቨንን የተረከቡት ሰው በሁለት ዓመት ሁለተኛ የኤርዲቪዚ ዋንጫቸውን አሳክተዋል። በ34ኛ ሳምንት ስፓርታ ሮተርዳምን 3 ለ 1 ያሸነፉት የ61 ዓመቱ አሰልጣኝ ፒተር ቦዝ እስከ መጨረሻው ሳምንት እጅ ባልሰጡበት ሊግ በአንጋፋው አጥቂ ሉክ ዲዮንግ ኖላንግ ና ሪካርዶ ፔፒ ታግዘው ከመቶ በላይ ግቦችንም አስቆጥረዋል። የ36 ዓመቱ ጣሊያናዊ የአክሳ አምስተርዳም አሰልጣኝ ፍራንቺስኮ ፋሪዮሊ የኤር ዲቪዚዮን ክብር 36 ጊዜ በአሳካው የአምስተርዳሙ ክለብ እምነት ተጥሎባቸው ከኒስ ቢመጡም የአጀማመር ጀግና ሆነው በአጨራረስ እጅ የሰጡበትን አስከፊ የውድድር ዓመትም አሳልፈዋል። ሰባት ሰዓት ላይ በኢቲቪ መዝናኛ ተጨማሪ ጉዳዮችን አካተን እንጠብቃችኋለን። ለዜና ኢትዮጵያ ዝናቸው የስፖርት ጉዳዮቻችን አውቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ጊዜ ነላችሁ።